ሰላም አለይኩም፣ ፍላይ መረካት እንግዲህ ነሐር ረመዳን በረመዳን ቀን ዝናብ ዘንቦ ኩሽና እንደዚህ እየተንቆረቆረ ነው። ምን ታረጉታላችሁ? በረመዳኑ ተስጦ ላይ የሚወርደው ውሃ ነው። ዝናብ ዘንቦ ፈጡር ልስራ፣ ሳሙሳ አይጠብሰው እስበላ መጥፍሉዳ ኣለውሃ ሆነ ማለት ነው።